ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርድ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ቀጥታ ወደ መረጃዎች ነው ማልፈው። መልካም ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። መረጃን የማስቀድምላችሁ በትግራይ ክልል ታጣቂዎችንን በተመለከተ ቀለብ እጥረት ገጥሟቸዋል እየተባለም ይገኛል። አቶ ጌታቸው ረዳ በመቶ ሺህ የሚቆጠሩትን አስቀምጠው ቀለብ መስፈር ከባድ ነው ብሏል። እንግዲህ ባለፈው ጊዜ እንደ መንግስት ወደ ስምንት ቢሊዮን ብር ወጪ አድርግ ያለው እነዚህ ታጣቂዎች ነው እያለ የሚገኘው ጌታቸው ረዳ ከዚሁ ጋር ተያይዞ የቀድሞ የኢትዮጵያ መከላከያ ሚኒስትር ኢታማጆር ሹም ጀነራል ሳሙራኒውስ ኤርትራ እና ኢትዮጵያ ሲዋጉ በነበረበት ሰዓት አንድ መቶ ሰላሳ ሺህ ወታደር ብቻ ነበርን ብለው ተናግሯል። ሳሙራኒውስ የሰራዊት ቀለብ ከባድ ነው ብሏል። አሁን በትግራይ ያለው ሰራዊት ሁለት መቶ ሰባ አምስት ሺህ ነው ብሏል። ይህ ሰራዊት ለትግራይ ሕዝብ የሚቀርበውን ቀለብ እየተሻማ ነው። ሰርተው መብላት እየቻለ በካምፕ ተቀምጠዋል ብሏል። እንግዲህ ትላንትናም በዚህ ጉዳይ ላይ የትግራይ ውዝግብን በተመለከተ አብይ አህመድ ይህን ጉዳይ አንስቶ ነበር። በእርግጥ ይህ ሰራዊት እውነት ለመናገር ከሆነ በምን አይነት መልክ በከፍተኛ ሁኔታ ሊደራጅ እንደቻለ በተወሰነ መልኩ ይታወቃል። አብዛኛው አስተማሪዎች ናቸው። አብዛኞች የሱቅ ነጋዴዎች ናቸው። አብዛኛዎች ዶክተሮች ናቸው። ስራቸው ስለተቋረጠ በዚሁ በውትድርና አለም ውስጥ እንቀጥላለን በሚል አንዳንድ ክፍያዎችን በወቅቱ ስለነበሩ እዚሁ ላይ ተዘናግቶ እዚሁ ላይ የቀሩት ናቸው። አርሶአደሮችም አካባቢው ላይ ያለው የተፈጥሮ ጉዳይ የዝናብ በወቅቱ አለመዝነብ እንብዛም የገበሬውን ሰነፍ አድርጎታ የተወሰኑ ቦታዎች ላይ ሞቶር ፓምፖችን በመጠቀም ነው። አብዛኛውን ጊዜ ትግራይ አካባቢ እንግዲህ የዝናብ ሁኔታ ከሌሎች የኢትዮጵያ ክልል አካባቢዎች ትንሽ ድርቅ የሚታይባቸው አካባቢዎች ናቸው። ብዙም ብዛም መኸር እንትኑን ጠብቆ የሚዘንብ ዝናብ የለም። በዚህ በዚህ ምክንያት ወታደሮ ውስጥ ተሰናግቶ ለመቆየት ችሏል። ይህ ሰራዊት እንደተባለው በዲዲአር ወደነበረበት ሰፈር ቢገባ ነጋዴውም ወደ ንግዱ ይመለሳል፣ ዶክተሩም ወደ ስራው። ከተማ ላይ በሌስትሮ ስራና በሱቅ በደረቴ እየተንቀሳቀሱ የተለያዩ ንግዶች ላይ ተሰማርተው ሲሰሩ የነበሩትም ወደ የስራ ማስካቸው ቢመለሱ ለህብረተሰቡ የሚቀርበው ቀለብ በቀጥታም ይሁን በተዘዋዋሪ እየተቀነሰ ለዚህ ሰራዊት አይውልም የሚሉት በርካቶች ሀሳብ አስተያየታቸው ሰጥቷል። ነገር ግን ጉዳዩ ወዲህ ነው። እቅድና አላማቸው ሌላ ስለሆነ እንደውም አዳዲስ ሰራዊቶችን ነው እያሰለጠኑ የሚገኙ። በአሁኑ ሰዓት እኛ ምናልባት 275 ሺህ ሰራዊት ብዛት አለው። ለሰራዊት ደሞዝ ከፍሎ ፍላጎቱን አሟልቶ ቀለቡንም እንደልብ በዚህ በተወደደ ኑሮ ነዳጅ በጠፋበት ከቦታ ቦታ እንኳን አጓጉዞ ለሰራዊቱ ማድረስ ትልቅ ችግር የሆነበት ሁኔታ ላይ ባለበት ሰዓት 275 ሺህ ሰራዊትን ፍላጎት አሟልቶ ደስተኛ አድርጎ አውሎ ማሳደር የሚከብድ ይመስለናል። ምክንያቱም በውትድርና ውስጥ ስለነበር ትንሽ ነገሮች በጎደሉ ቁጥር ቅሬታና ስሞታ የሚቀርብበት ተቋም ነው። ቅሬታቸውም ደግሞ ጠንከር ያለ ነው የሚሆነው ወታደር ላይ። ስለዚህ በዚህ ልክ ነው እንግዲህ አብዛኛዎች ሀሳብ አስተያየታቸውን እያነሱ የሚገኙ። ጠቅላይ ሚኒስትሩም ትላንትና እንግዲህ ይሄንን ጉዳይ አንስቶ ቆፍሮ ራሱን ችሎ ሌላውንም ማስተዳደር የሚችለውን ሰራዊት በካምፕ ውስጥ አፍኖ ለህብረተሰቡ የሚቀርበውን ቀለብ መሻማት አግባብነት የለውም ያለበት ሁኔታ ነው ያለው። ሌላው እንግዲህ አድማጮቻችን ተመልካቾቻችን እነ ዶክተር ደብረ ሲሆን የሚፈልጉት ዋና ትልቁ አላማ የክልሉን ጊዜያዊ ማስተዳደርን ከቦታ ካነሱ በኋላ በተለያዩ ቦታዎች ላይ ተቃውሞ ገጥሟቸዋል። ትግራይ ውስጥ ሁሉም እንኳን ደህና መጣችሁ ብሎ እየተቀበላችሁ አይደለም። እንደሚታወቀው ከዚህ በፊት ዶክተር ደብረ ሲሆን ፈጣሪ መስሎ ነው በትግራይ ክልል ውስጥ የሚታዩ። አሁን ግን እያንዳንዱ ምስጢር ስለታወቀ አብዛኛው አይናቸውን ለአፈር እያላቸው ይገኛል። ይሄም የሆነው እንግዲህ ከትግራይ ጦርነት ወዲህ በርካታ ማህበረሰብ የደረሰበት ችግር፣ የደረሰበት አፈና፣ የደረሰበት ከባባ ግምት ውስጥ በማስገባት ነው። ይሄ ነገር እየተፈጠረው አድማጮቻችን ተመልካቾቻችን ይሄንን ቅቡልነት ለማረጋገጥ ህዝቡ የሚፈልገውን ፍላጎት ቀደም ሲል ህዝቡን ሲያታልሉ የነበሩት ወልቃይት ጠገደን ወደ ትግራይ አጠቃለን፣ በአንቀጽ 39 ትግራይን አገር እናደርጋለን የሚል እሳቤ ነው። ልክ እንደ ኤርትራ የሄዱበት ህዝቡን በፕሮፓጋንዳ የሰሯቸው። አሁን እንግዲህ ይሄ ቅቡልነት ያጣው ህዋት በተቻለ መጠን ተሳካለትም አልተሳካለትም ወልቃይት ሄዶ መተኮስ ነው የሚፈልገው። ወልቃይት ሄዶ ለመተኮስ ደግሞ ሰራዊት ያስፈልጋል። ሁለት መቶ ሰባ አምስት ሺህ በዛ እያልን የምንገኘው እነሱ ሌላ ስልጠና እየሰጡ ይገኛሉ ባለፈው አድዋ ላይ መጽሐፍ እያስመረቅን ነው ብለው የተመረቁ ኮማንዶዎችን አይታቸዋል እነጀረናር ምግቢ ኃይሌ ንግግር ሲያደርጉ የነበሩት ለህልውና ነው የምንታገለው ብሏል ግልጽ የሆነ አቋም ነው ያላቸው እነሱ ቅቡልነታቸውን መቶ በመቶ ለማረጋገጥ የግድ ወረራ ይፈጽማሉ ይሄ ወረራ ይሳካላቸኋል አይሳካላቸውም የሚለው የጦርነት ጉዳይ አይታወቅ ጦርነት መወሰን አይቻልም። ዓላማቸው ይሄ ስለሆነ ይሄንን ሰራዊት መበተን አይፈልጉም። የዲዲአር እንቅስቃሴም የተቋረጠበት ዋናው ትልቁ ነገር በዚህ ምክንያት ነው። ሌላው ቀርቶ እነ ዶክተር ደብረ ጽዮንን የሚቃወመው ጀነራል ጻድቃን ገብረትንሳኤ ትጥቅ የሚፈታ ሰራዊት የለም ነው ያሉት። ምናልባት ከአምሳ ዓመት በላይ የሆኑ ሽማግሌዎች ምልመላ አድርገን የተወሰኑ ዶክተሮች እና የሱቅ ነጋዴዎች እና አርሶ አደሮችን ወደ ሰፈር የመመለስ ሂደት ሊሰራ ይችላል። ግን ትጥቅ የሚፈታ ሰራዊት የለም ነው ዞሮ ዞሮ እነሱ በአንዳንድ ጥቅምና ወንበር ግጭት ቢኖርም በዋና ማንፌስቶቸውና ካርታ ፕላናቸው አንድ ላይ ናቸው ማለት ነው። ዋና ማንፌስቶቸው፣ ዋና ካርታቸው፣ ካርታ ፕላናቸው፣ አግሪመንታቸው ትግራይን ሀገር የማድረግ በዛ ላይ ሁሉም ተሰባስቦ አንድ ነው። አሁን ባለው አስተላለፍ ግን አንዱ አንዱን የተነኩሳል። አንዱ አንዱን ለመገልበጥ ለመቀማት ይሞክራል በዋና ዓላማቸው ላይ ግን አንድ መሆናቸውን እንድናውቅ ያስፈልጋል ማለት ነው። አሁን እነ ጻድቃን እና እነ ዶክተር ደብረ ሲሆን ሆድና ጀርባ ናቸው። ምንድን ነው የሚያገናኛቸው? ትግራይ ሀገር የማድረግ ጉዳይ ላይ አንድ ናቸው። ይሄ ቃለ መሐላ ቃለ ክዳን አላቸው። ይሄ ልታወቅ ያስፈልጋል። ሁላቸውም ጌታቸው ረዳም ቢሆን አሁን እንደዚህ ሲያባረሩት ወደ መከራ ሲያሳዩት የነበረው ጌታቸው ረዳም ትግራይ ሀገር ትሆናለች በሚለው ጉዳይ ላይ አቋማቸው አለ። እዚህ ላይ መሸወድ የለብንም አስምረን ማወቅ አለብን ማለት ነው ስለዚህ ይህንን አቋማቸውን ለምን አንጸባረቁ ብዬ እየተቃወምኳቸው አይደለም ከተሳካላቸውና ከሆነላቸው እሰየው ግን ይሆናል ወይ ምክንያቱም በርካታ የትግራይ ወጣቶች ዋጋ ከፍሏል አካለ ጎደሎ ሆኗል አካለ ጎደሎ ሆኖ ወደ ሰፈራቸው ተመልሶ ለዕለት ጎሮሯቸው የሚሸፍኑበትም የተቸገሩበት በተለያዩ ጊዜያቶች የመቀሌ ጎዳና ላይ በክራንች በዊንሸር ተሰልፎ ተመልክተናቸዋል። ሌሎች ደግሞ መታየትም የማይፈልጉ አካለ ጎደሎዎች በብዛት እንዳሉ እናውቃለን። ምክንያቱም የትግራዩ ጦርነት በርካቶችን ወጣት ለጋ ወጣቶችን አካለ ጎደሎ አድርጓል። ከሰው በታች እንዲሆኑ ለሰው እንዳይታዩ አድርጓቸው እነዚ እነዛ ጉዳዮች ተዳምሮ አሁን በክልሉ ውስጥ ያሉ ወታደሮች ከአድሚያቸው ውስጥ የመጥፋት ሁኔታዎችም ሲታዩ ነበር ባለፈው ሳምንት ይሄንን ዘገባ ዘግቤላቸዋለሁ እኔም ሌላ ወደ አማራ ክልል የሚወስደን መረጃ ነው የሚወስዳቸው አማራ ክልል በተለያዩ ቦታዎች ላይ ውጊያዎች እየተደረጉ ነው በሰሜን ወሎ ላሊበላ ውጊያ ተደርጓል እንግዲህ ላሊበላ ከተማ አራት አቅጣጫ ውጊያዎች ሲደረጉ ነበር ጉዳትም ደርሷል የፖሊስና የመከላከያ አዛዥን ጨምሮ ጉዳት አስተናግዷል የሞት ጉዳት ነው በካምፕ ላይም ጥቃት ደርሷል ወደ ላሊበላ ከተማ የሚያስገባው መንገድ ከጋሸና እና ከሰቆጣ በኩል የሚያስገባው መንገድ በፋኖች መዘጋቱ ተሰምቷል። ሰማኒያ ሞትና ቁስለኛ የመንግስት ወታደር ሲሆኑ አርባ ሁለት የነፍስ ወከፍ መሳሪያ ተገኝቷል። አስር ሙርቀኛ መያዙ ተሰምቷል። በፋኖ ጉዳት ደርሷል ተብሏል። በንጹሃን ላይም ጉዳት እንደደረሰ ነው የተገለጸው። እንግዲህ እንቅስቃሴ ሙሉ ለሙሉ ዝግ ነው ተብሏል። ላሊበላ አካባቢ የአይን እማኞች ተናግረዋል። እማኞቹ ለመረብ ሚዲያም መረጃ የሰጡበት ሁኔታ ነው ያለው። መረብ ሚዲያ አካባቢው ድረስ በመግባት ይሄንን ዘገባ በደንብ አድርጎ ዘግቦታል። በሌላ መረጃ ጎጃም ቡሬ ቁጭ በተባለ ከተማ እንግዲህ ፋኖቹ ወደ ከተማ ገብተው ነበር። ፍኖተ ሰላም ውጊያ ተደርጓል። ትላንትና ውጊያ የተደረገበት አሽፋናት አምስት ሰዓት የፈጀ ውጊያ ነው የተደረገው። የአማራ ፋኖ ሁለት ብርጌድ ነው እንግዲህ በዚህ ውጊያ የተሳተፈውም ተብሏል። ወታደራዊ አዛዥ በኮሎኔል እና ሻለቃ ጉዳት ደርሶባቸዋልም ተብሏል። አምስት የቡድን መሳሪያዎች በፋኖ እጅ ገብቷል። ከዚህ በፊት ዲሽቃ የማረከው ግለሰብ ትላንትናም ደግሞታል ነው የተባለው። እንግዲህ ፋኖ ብሪሌ ሞላ ይባላል ግለሰቡ፣ ታሪክ ሰርቶ ውሏል ስሉ ከግንባር መረጃዎች እየወጡ ይገኛሉ። እንግዲህ በጣም የሚገርም በአንድ ቤተሰብ ውስጥ አንድ ተማሪ ወይም አንድ ልጅ ድግሪ ካመጣ ታናሽየውም ድግሪ ነው የሚያመጣ ምናልባት ከዛ በፊትም ድግሪ ያመጣች እህታቸው ትኖር ይሆናል። እንደዚህ አይነት ተፈጥሮ አለ። በአንድ ቤተሰብ ውስጥ እንግዲህ ዲሽቃን ማረከ፣ አሁንም በድጋሜ ደግሞታል ይህንን ዲሽቃ ሲሉ በጣም በሚገርም ሁኔታ ዘግበውለታል። እኛም እንግዲህ ይመች ብለንዋል። አድማቾቻችን፣ ተመልካቾቻችን እንደምታውቁት ከቡድን መሳሪያዎች ውስጥ በእግረኛ ሽፋን አሰጣጥ ረገድ ከፍተኛ ሚና የሚጫወት አንዱ ዲሽቃ ነው። መተረየስና ብሬን ይከተሉታል። እንግዲህ በውጊያ ሂደት ላይ ትልቅ ሚና ያለው የቡድን መሳሪያ ነው። አድማጮቻችን ተመልካቾቻችን በተለይ ለእግረኛ ሽፋን በመስጠትና የጠላትን መሳሪያ አንገት ለማስደፋት ከሚጠቀሙባቸው መሳሪያዎች አንዱ ዲሽቃ ነው። ረጅም ርቀት ማምታት አቅም አለው። በዲሽቃ ከተመታ መትረፍ የለም። በሰሜን ሸዋ ሚንጃር ስምንት የአድማ ብተና ፋኖን ተቀላቅሏል ነው የተባለው ደብረ ብርሃን ሳረ ልጬ ቀበሌ ውጊያ ተደርጓል። አጋው ምድር ጎጃም በመንደር ሀያ አራት በወታደራዊ ካምፕ ላይ ጉዳት ደርሶባቸዋል። ፋኖ ወደ ካምፕ ገብቶ በርካታ ንብረት ወስዷል። በዚሁ ቀጠና በድሮን ጥቃት እንግዲህ የንግድ ተሽከርካሪ ላይ ነው እንግዲህ ትላንትና ነጋዴዎች ናቸው የተገደሉት። ትላንት በዚህ ቀጠና እንግዲህ በአንድ የንግድ መኪና ላይ ነው ድሮን ጥቃት የተፈጸመው። ረዳትን ጨምሮ እንግዲህ ነጋዴዎቹ ጉዳት ደርሶባቸዋል። ሌላው ጎንደር ወገራ በሚሊሻ ላይ በደረሰው የደፈጣ ጥቃት በርካታ ጉዳት ደርሷል። ዛሬ ደለጎ ከተማ ውጥረት አለ ተብሏል። አርማጮ በርካታ ወታደሮች ለቆ ወጥቷል ተብሏል። ከምዕራብ አርማጮም እየወጡ ይገኛሉ። ወደ ካምፕ እየተሰበሰቡ ያሉበት ሁኔታ ያለው እንግዲህ ለምን እንደሚወጡ ባይታወቅም አካባቢያቸው ለቆ እየወጡ እንደሚገኙ ተገልጿል። ሰሜን ጎንደር ዛሪማ በሚሊሻ ካምፕ ላይ ጥቃት ደርሷል። ሚሊሻ ለቆ ወጥቷል። ወደ አደርቃይን የሸሸው ምልሻ ተብሏል። እንግዲህ በዛሪማ አዲስ ዘመን ውጊያዎች ተደርጓል። ደራ አንበሳሜ፣ ዋንዛይ፣ ሐሙሲት በተደረጉ ውጊያዎች ከታዋቂ ባሻገር በመንግስት ከተዋጊዎች ባሻገር በመንግስት አመራሮች ላይም ጉዳት መድረሱ ተሰምቷል። ብልጽግና አመራሮች ላይ ከፍተኛ መደናገጥ ተፈጥሯልም ተብሏል። በሰሜን ወሎ ኡርጌሳ መከላከያ ለቆ ወደ ማርሳ ሄዷል ተብሏል። እንግዲህ አድማጮቻችን፣ ተመልካቾቻችን በአማራ ክልል ላይ አሁን እየተካሄደ ያለው ዘመቻ አንድነትን ምክንያት በማድረግ ፋኖ ተበትኗል፣ በአካባቢ ያለው ውጊያ ተቀዛቅዟል ተብሎ ራሱ ፋኖን በሚደግፉት ሶሻል ሚዲያዎች እንኳን የጦርነት የውጊያ እንቅስቃሴዎች ቀዝቀዝ ብሏል ተብሎ ሲነገር ነበር። ብልጽግናም በዚሁ ረገድ ከፍተኛ ፕሮፓጋንዳ እየሰራበት ይገኛል። ውስን ቦታዎች ናቸው ከእጃችን የወጡት ያንን ቦታ በቅደም ተከተል እናስመልሳለን፣ ፋኖ ተበትኗል፣ ፋኖ ተዳክሟል ብሎ ከፍተኛ ንግግር ሲያሰሙ ነበር። ይሄንን ባሰሙበት ወቅት በሁሉም የአማራ ቀጠና ተነጋግሮ ፋኖቹ አዲስ የማጥቃትና የካምፕ ጥቃቶችን ሲጀምሩ የብልጽግና አመራሮች እና የመከላከያ አመራሮችም ድንጋጤን የፈጠረባቸው ሁኔታ መኖሩን እንግዲህ የተመለከት ነው። አንዳንድ ቦታዎችም ፋኖ እየተቆጣጠረባቸው ይገኛሉ። አንዳንድ ካምፖችን ፋኖ ሙሉ ለሙሉ የተቆጣጠረበትን እና በካምፕ ውስጥ ያሉ ተጠቃሽዎችንም እየወሰደ ያለበት ሁኔታ ነው ያለው። እነዚህ እነዚህ ነገሮች ተዳምሮ የብልጽግና ካድሬዎችን እና የጦር አመራሮች ላይ ነገሩ እንዴት ነው አስብሏቸዋል ማለት ነው። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስላሉ። በተመሳሳይ ፕሮግራም የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆንላችሁ እመኛለው። መልካም ላይክ ሼር ሰብስክራይብ እያደረጋችሁ የአድማጭ ተመልካቾችን ቁጥር እንድታበዙ በአክብሮት እጠይቃለሁ። መልካም